አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ፣ እንዴት ናችሁ? ወደ ሀገሬ ልጆች ሰላም ናችኋይ። ዛሬ ደግሞ በጣም ተወዳጅ የሆነውን አረቦቹ የሚወዱትን የክሬም ከራሚል አሰራር አሳያችኋለሁ። ዝጋ ስድስት ማንኪያ ሀሊሙጀፍፍ ወይም ወይንም ሀሊቡትራ ነው ያዘጋጀሁት። ከዛ ዝጋ ደግሞ ሁለት አባ ግስጣለኝ። ይሄ ደግሞ ክሬም ከራሚሉ ነው። አራት አባ ነው ያዘጋጀሁት። ከዛ ዝጋ የምሰራባቸውን ሳህኖችና ብረት ድስት አዘጋጅቻለሁ ማለት ነው። ከዛ በመጀመሪያ ሀሊ ፑድራውን ወይንም ደግሞ ወተት እጨምራለሁኝ። እናንተ ወተት ፌሮሹም ታላችሁ ማድረግ ትችላላችሁ። ከዛ አንድ ግሽ ጣጠቀማለሁ አንዱን ደግሞ በኋላ ተቀጠነብኝ ይጨምራለሁ። ይሄ ከክሬም ከራሚሉ ጋር የሚመጣው ስኳር ነው። እኔ አልጠቀምም የ ብቻ ሰራለታለሁኝ። ከዛ ክሬም ከራሚሉን አሁንም እጨምራለሁ ማለት ነው። አራቱንም ነው የምጠቀመው። እናንተ እንደ ቤተሰባችሁ ብዛትና እንደምሰሩ ሳህን ልክ ማድረግ ትችላላችሁ ማለት ነው፣ እንዳይቀጥንም እንዳይወፍርባችሁም። ከዛ ሁሉንም ግብአቶችን ታረኩ በኋላ የፈላውሃ አጠቀማለሁ ማለት ነው፣ ውድ ቤተሰቦች ቶሎ እንዲፈላ ያግዘናል። እና ደግሞ የፈላው ውሀ ብናደርግ ምንም ችግር የለው የማይጓጉልብንም ማለት ነው። ዶቄት ስላል አይደለም ዶቄት ነው፣ የፈላ ውሀ ስንጠቀም የሚጓጉለው ይሄ ግን ችግር የለውም። ከዛ እንደዚያ አድርጌ በደንብ አድርጌ ተመታሁት በኋላ አያችሁት፣ ቀጣና ትንሽ አሁንም አንድ ነው ያስቀረው፣ ትንሽ ታጨምራለህ። ከዛ በመቀጠል ምንድን ነው የማደርገው እሳት ላይ ነው የምጠደው ማለት ነው። አያችሁት፣ አሁን እንደዚያ አድርጌ እሳት ላይ ጥቼዋለሁኝ። እሱስቲ ፈላ ድረስ ደሞ አይቆይም፣ በነገራችን ላይ ሙቀቷና ያረግኩት ይፈላል ቶሎ። ከዛ ዝህ ስኳር አምሳለሁ ማለት ነው። ምንም ነገር አንጨምርም ወላ ውሃ ወላ ምናምን፣ ዝም ብለን በደረቁ ነው ስኳሩን የምናቀልጠው ማለት ነው። ገባቸው አይደለ? ቅድም ያሳየኋችሁ አብሮ የመጣው ያው ከፊፍ ነው። አልጠቀመውም፣ ግን ሀራም ነው አልጥለውም ደግሞ። ይሄጋ ለመጨመር አስቤያለሁ። ይሄጋ ጨምሬ በአንድ ላይ እንትን እለዋለሁ ማለት ነው። ይቀልጥልን አያችሁት? እንደዚህ ቆንጆ ሆኖ እንትን እያለ ነው። ወላቀኝ እንዳይሆን ከስር ያለው እንዳይቀረናብን ማማሰል አለብን ማለት ነው። አሁን ክሬም ከራሜላችን እንደዚህ ቆንጆ ሆኖ ፈልቶልናል። ከዛ እሳቱን ቀነስ አድርጌ ትንሽ ደግሞ እንዲፈላ አድርገዋለሁ ማለት ነው። አያችሁት? በጣም ትክክለኛ ነው የሆነው። አልቀጠንም አልወፈረምም። በጣም ቆንጆ ነው የሆነልኝ። ከዛ አሁን እንደዛ አጥልክ እና እሳቱን አጠፋለታለሁ ማለት ነው፣ ይበቃዋል። ከዛ ስኳሩም ደግሞ እንደዚህ ቆንጆ አያችሁት፣ እንዴት እንደሚያምር ቆንጆ ከረን ነው የያዘው። ከዛ አሁን ቅድም ከሱፐር ማርኬት የራሱን አብሮ የመጣውን ጨምርበታለሁ። አያችሁት፣ እሱን ስጨምርበት እንደዚህ ቆንጆ ሆኗል፣ ደግሞ ይበላል ማለት ነው። ቆንጆ መልክ ነው የያዘው። ከዚህ በላይ ማረር አያስፈልግም። ከዛ አሁን ሳህኖች ላይ በመጀመሪያ የምናረገው ያቀለጥነውን ስኳር ነው ማለት ነው። እንደዛ አድርገን ሁሉም ላይ እናዳርሰዋለን ማለት ነው። ውድ ቤተሰቦች እና ቪዲዮን ላይክ አድርጎት እሺ፣ እንዲሁም ደግሞ ሰብስክራይብ አድርጉኝ አበረታትኝ፣ እሺ ውዶች። እንግዲህ ቅንነት ለራስ ነው፣ አያስከፍልም ደግሞ ያወቅ ነውን ነገር እንማማር። በነገራችን ላይ ይሄ ይጠፋቸዋል ሳይሆን አሰራሩ የሚጠፋው ሰው ግን ይኖራል። አዲስ የሆነ ሰው አዲስ ለመጡቶች ማለት ነው። ያ ሁሉም ያውቃል ማለት አይደለም፣ ግን ደግሞ ያወቅነውን ነገር እንደዚህ ብንማማር ቆንጆ ነው። ቅንነት ለራስ ነው ማለት ነው እና አበረታቱኝ ደግሞ ሰብስክራይብ፣ ቤተሰብ ያልሆናችሁ ቤተሰቡ ነው። በነገራችን ላይ እላቸዋለሁ እኛ አረብ ሀገር እህቶች ስበሳችን ብንበረታታ የት በደረስን የት በደረስን። በዚህ በጀግንነታችን ልክ ማለት ነው። ጀግኖች ግን እኔ ሰሞኑን በቃ የረመዳን እቃ ምናምን እንዲዝ በቃ የአላህ የኩሽና መድረግ ምናምን እያየሁ በቲክቶክ ላይ ራሱ በቃ እኛ እኮ ጀግናዎች ነን፣ አይበገሬዎች ነን፣ በጣም ጎበዞች ነን። ወላሂ ለአዚም በቃ አለማድነቅ አይቻልም። ወላይ ሰው ሆነን ራሱ ቁመን መሄዳችን ይሁ ሁሉ ስራ እየሰራን እኔ በራሱ ራሱ ይገርመኛል። ይህን የራሴ የሰራ ስራ ማለት ነው ወላይ ማለት እንደገና ፈጡር የተበላበት ተነስቶ ቁመን ውለን ነው እንደገና ደግሞ ቁመን የምናድረው ማለት ነው። ሰሁር ደግሞ እንሰራለን። ያንተ አነሳን በኋላ ብቻ ብዙ ውጣ ውረዶች አሉት እና እኛን አለማድነቅ አይቻልም። ጀግና ወስነን ወላሂ ለአዚም እንደኛ ጀግና የለም ማለት ነው። እና በዚህ ሁኔታችን ደግሞ እንደዚህ በጎደለው ነገር ዩቱብም ያለን እንበረታታል ራስ በራሳችን ማለት ነው። ኢንሻላህ ወደፊት ለእኛ እንኳ ባይሆን የእኛ ቢጤዎች ብዙ የተሸገሩ ሰዎች ይኖራሉ፣ ብዙ የታረዙ ሰዎች ይኖራሉ። እነሱ እንረዳበታለን ወላሂ ለአዚም እና ኢንሻላህ እንዴት እና አያችሁ አሁን ጨረስኩ። በቃ እንሻአላ በሌላ ቪዲዮ ደግሞ ብዙ ነገር ሰራለሁ ብዬ አስባለሁ። ግን ታውቃላችሁ እንኳን ረመዳን በማንም ቀን ራሱ አይመቻችም። ቪዲዮ መስራቱ ራሱ አንድ ስራ ነው፣ በጣም አንድ ስራ ነው። ያታክታል ማለት ነው ወላሂ። ቪዲዮ ከርጻችሁ ኤዲት አድርጋችሁ ከዛ ብዙ ጣጣለሁ። ዝም ብሎ አይመጣም የቱብ ብር እና እኔ በፊት ሳስበው የትውብ ቀላል ነገር ይመስለኝ ነበር፣ ግን ሰራህ አይደለም ማለት ነው ብዙ ውጣ ውረዶች አሉት። እና አሁን ጨርሻለሁ እንደዚያ አድርጌ አያችሁ። ወሬ ይዤ ወሬ ዜ ስራውን ረስታውት ማለት ነው ያው ታውታላችሁ ብዬ አስባለሁ። ስኳሩን ከጨመርኩ በኋላ ክሬም ጋራ ብሉም የጨመርኩት ማለት ነው። ውድ ሀገሬ ልጆች በቃ አሁን ብገና ብዙ ስላለ ከኋላዬ ማለት ነው አሁን ገና ዘጠኝ ሰዓት ነው በኢትዮጵያ እና ገና ፈጡር አልተሰራም ይሄ ብቻ ነው የተሰራው እና በሌላ ቪዲዮ ውስጥ የምንገናኝ ሰላም አሌይኩም ወረህመቱላሂ ወበረካቱሁ